ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ ሁለት 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በኦሮሚያ ክልል ምስራቅ ወለጋ በአገዛዙ መዋቅር ዘግናኝ የንጹሐን ግድያ እየተፈጸመ መሆኑ ተነግሯል። ዝርዝሩን ይዘናል። የብልጽግናው አገዛዝ ላይ አሜሪካ ማዕቀብ እንድትጥል አንድ የአሜሪካ ኮንግረስ አባል ጥያቄ አቅርበዋል። ለምን የሚለውን ሰሙታላችሁ። የተሰጣቸውን የአንድ ዓመት ተልዕኮ ያጠናቀቁ የአድማ ብተና አመራርና አባላት ፋኖን ተቀላቅለዋል። ፋኖ ምላሽ ሰጥቷል።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 በኦሮሚያ ክልል ምስራቅ ወለጋ በአገዛዙ መዋቅር ዘግናኝ ንጹሐን ግድያ እየተፈጸመ መሆኑ ተነገረ። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳያና ወረዳ አንዶ ሌሊቾ ቀበሌ ልዩ ቦታው አሊ ተብሎ በሚጠራው አካባቢ እጅግ ሰቅጣጭ ግድያ በመንግስታዊ መዋቅር እየተፈጸመ ነው ሲል እናት ፓርቲ የደረሰውን መረጃ ዋቢ አድርጎ አሳውቋል። ከሀያ ታታ ተሽከርካሪ በላይ የኦሮሚያ ልዩ ኃይል ተራክፏል፣ ንጹሐንንም ኢላማ ያደረገ ዘግናኝ ጭፍጨፋ እየተካሄደ ነው ያለው መረጃው። በቅድሚያ መከላከያው ህዝብ ጋር በመመካከር እንጠብቃል እንቀጥላቸዋለንም በማለት ህዝቡ አምኖ መሳሪያውን እንዲያስረክብ ተደርጓል ሲል ሴራውን አጋልጧል። ያ እንደሆነ ከታወቀ በኋላ በቅንጅት ከማክሰኞ ህዳር 30 2018 ዓ.ም ጀምሮ በስለት ጭምር ንጹሐን በአሰቃቂ ሁኔታ ያለ ከልካይ እየተጨፈጨፉ ነው። አስክሬናቸውም አልተነሳም ሲሉ በጭንቅ ውስጥ ያሉ የአካባቢው ነዋሪዎች መናገራቸውን የፓርቲው መረጃ ጠቅሷል። ነዋሪው በስጋት በየጫካው በመሰደዱ የሟቾችን ቁጥር በውል ማወቅ ያስቸግራል። በአካባቢው ሸኔ ወይም የኦሮሞ ነጻነት ሰራዊት ወይም ፋኖ እንደማይንቀሳቀሱ የታወቀ ዋናው ኢላማ ንጹሐን ላይ እንደሆነ ይታወቅልን ሲሉ ነዋሪዎች አክለዋል። ፓርቲያችን ይህን አይነቱን አካሄድ ለከፍተኛ ዘር ፍጅት ዝግጅትና ምልክት አድርጎ ይገነዘበዋል፣ ድርጊቱንም በጽኑ ያወግዘዋል ያለው እናት ፓርቲ አካባቢው ከዚህ ቀደምም ተደጋጋሚ ዘር ፍጅት ይካሄድበት የነበረ መሆኑ ይታወቃል ሲል አስታውሰዋል። በአካባቢው የሚንቀሳቀሰው የክልል ልዩ ኃይል እንዲህ ካለው እኩይ ድርጊት እንዲታቀብና መከላከያ ሰራዊቱ በቦታው ተተክቶ መሳሪያ ሲያስወርድ ቃል በገባው መሰረት ህዝቡን እንዲጠብቅ ካልሆነም የህዝቡን መሳሪያ እንዲመልስና ህዝቡ ቢያንስ ራሱ እንዲከላከል እንዲደረግ ሲል ፓርቲው ጠይቋል። ይህ ሳይሆን ቢቀርና ለሚደርሰው ፍጅትም መንግስት ሙሉ ኃላፊነቱን እንደሚወስድ ለማሳሰብ እንወዳለን ያለው ፓርቲው ለሞቱት እረፍተ ነፍስን ለወዳጅ ዘመድና ለአካባቢው ማህበረሰብም መጽናናትን እመኛለሁ ሲል መልእክቱን ቋጭቷል። የብልጽግናው አገዛዝ ላይ አሜሪካ ማዕቀብ እንድትጥል አንድ የአሜሪካ ኮንግረስ አባል ጥያቄ አቀረቡ። በአሜሪካ ኮንግረስ የሪፐብሊካን ፓርቲ አባሉ ኤርል በዲ ካርተር በኢትዮጵያ ኦርቶዶክስ ቤተክርስቲያንና ሌሎች ሃይማኖት ተከታይ ማህበረሰቦች ላይ ይፈጽሟቸዋል ላሉት ከባድ የሰብአዊ መብት ጥሰቶች በብልጽግናው አገዛዝ ላይ ማዕቀብ እንዲጣል ጠይቀዋል። የኮንግረስ አባሉ አሜሪካ ማዕቀብ እንድትጥል የሚጠይቅ ረቂቅ የውሳኔ ሀሳብ ለህዝብ እንደራሴዎች ምክር ቤት አቅርበዋል። ረቂቅ የውሳኔ ሀሳቡ በሲቪሎች ላይ የሚፈጸሙ ጥቃቶችን ለማስቆም ና ባለስልጣናትን ተጠያቂ ለማድረግ የአሜሪካ ውጭ ጉዳይ ሚኒስትር የተመረጡ ማዕቀቦችን ጨምሮ ሁሉንም ዲፕሎማሲ መሳሪያዎች እንዲጠቀሙ ይጠይቃል። የኦርቶዶክስ ቤተክርስቲያንና የሌሎች ሃይማኖቶች የሌሎች ሃይማኖቶች ተከታዮች የጦር ወንጀልና ዘር ማጥፋትን ጨምሮ በርካታ ወንጀሎች እንደተፈጸሙባቸው የሚያሳዩ ሁኔታዎች መኖራቸውንም የውሳኔ ሀሳቡ የሚገልጽ ሲሆን የብልጽግናው ቡድን ማዕቀብ እንዲጣልበት ያሳስባል። የተሰጣቸውን የአንድ ዓመት ተልዕኮ ያጠናቀቁ የአድማ ብተና አመራርና አባላት ፋኖን ተቀላቀሉ። የአድማ ብተና ሻለቃ መሪውን ጨምሮ ሰባት አባላት የተሰጣቸውን የአንድ ዓመት ልዩ ተልዕኮ በብቃት አሳክተው አዲስ ቅዳም ከተማ ከሚገኘው የአገዛዙ ካምፕ በቲም ደረጃ በመውጣት የአፋብሃ ቴዎድሮስ እዝ መቶ አምስተኛ ኮር አርባ አራተኛ ክፍለ ጦር አስር አለቃ ኤፍሬም አጥናፉ ሻለቃን መቀላቀላቸውን ክፍለ ጦሩ አሳውቋል። ከአንድ ዓመት በፊት ወደ አገዛዙ ኃይል በሽፋን ተቀላቅሎ የአድማ ብተና ሻለቃ መሪ በመሆን ብዙ የተልዕኮ ሥራዎችን በብቃት ይወጣ በነበረው አስር አለቃ ቻላቸው ባንቲገኝ ችሎት መሪነት ከብልጽግና ጦር ካምፕ ወጥተው ሻለቃዋን የተቀላቀሉትም ቻላቸው ባንቲገኝ፣ አንደ በጸገ፣ መላኩ ሽቱ፣ ባዘዘው ደጀኔ፣ ደነቀው ካሳውን፣ አንዳርጌ አያ፣ አያና ሞላ ደጉ ናቸው። የአፋብሃ ቴዎድሮስ እዝ መቶ አምስተኛ ኮር አርባ አራተኛ ክፍለ ጦር ዋና ሰብሳቢ ፋኖ አንሙት ጌታሁንን ጨምሮ አስር አለቃ ኤፍሬም አጥናፉ አመራሮች ደማቅ አቀባበል አድርገውላቸዋል። በተመሳሳይ ሁለት የአድማ ብተና አባላት አማኑኤል ከተማ ከመሸገው የአገዛዙ ኃይል በመክዳት 99ኛ ክፍለ ጦርን ተቀላቅለዋል። በሌላ በኩል ከባህር ዳር አዴት ጎንጅ ድረስ የመንገድ ዝጉን በተመለከተ ማሳሰቢያ ተሰጥቷል። እንደሚታወቀው የአፋ ብሃ 102ኛ ኮር 11ኛ ክፍለ ጦር ከህዳር 13 2018 ዓ.ም ጀምሮ ከባህር ዳር አዴት ጎንጅ ድረስ ያለውን መንገድ መዝጋቱን፣ እንዲሁም ማንኛውም እህል እንጨትን ጨምሮ ወደ አዴት ከተማ እንዳይገባ መከልከሉን አስታውቋል። የዚህ ክልከላ ዓላማው ፋኖ በሚያስተዳድራቸው ቀጠናዎች የአዴት ብልጽግና የዘ ጋቸውን መንገዶችን እንዲከፍትና የሸቀጥና የመድኃኒት ክልከላዎችን ለማስነሳት ነው። የይልማና ደንሳና የአዴት ከተማ እንዲሁም የባህር ዳርና የጎንች ህዝብ ሊያውቀው የሚገባው ነገር የብልጽግና ስርዓት ሁለገብ ጄኖሳይድ ወይም ሁለንተናው የዘር ጭፍጨፋ እያካሄደ መሆኑን ነው ብሏል። ማሳሰቢያው ከብልጽግና አስተዳደር ውጭ ሆኖ በፋኖ አስተዳደር ስር ነው ብሎ የለያቸውን ሰፊ ቀጠናዎች የተለያዩ ማዕቀቦችን በመጣል ብዙ ማህበራዊ ኢኮኖሚያዊና ሰብአዊ ቀውሶችን ፈጥሯልን ብሏል። ለምሳሌ ትልቁን አስፓልት ከባህር ዳር ሞጣ ጀምሮ ከአዴት ሬንሳባታ ይዞራ ከአዴት ዳባል ከአዴት ጎሽዬ ብራዳማ ከአዴት አግታ ሰቀላ ከአዴት እነጋዴ ያሉትን መንገዶች ከዘጋቸው ድፍን አንድ ዓመት እየሞላው ነው ብለዋል። ከዚሁ ጋር ተያይዞ ለጤና ባለሙያዎች መድኃኒትን ጨምሮ ከላይ ለተጠቀሱት ከተሞች ምንም አይነት ሸቀጦችና የምግብ ቤት አስቤዛና ቁሳቁሶችን ጨምሮ ክልከላ በማድረግ ማህበረሰቡን ለከፍተኛ የጉልበት ብዝበዛና ለአሰቃቂ ኑሮ ውድነት እንዲጋለጥ ተደርጓል ሲልም ገልጸዋል። ይህን መሰል ቀውስ ለመግታት በማሰብ መቶ ሁለተኛ ኮር አስራ ክፍለ ጦር ብዙ ጥረቶችን እያደረገ ሲሆን ለዚህ ያልተባበረ አካል ላይ እርምጃ ተጀምረዋል። ፕሬዚዳንት ኢሳያስ አፈወርቂ ሳውዲ አረቢያ በቀይ ባህር ቀጠና ተሳትፏን እንድታሳድግ ጠየቁ። የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ሳውዲ አረቢያ እንደ ናይል ተፋሰስ እና ቀይ ባህር ባሉ ቀጠናዊ ጉዳዮች ላይ ያላትን ተሳትፎ እንድታሳድግ እንዲሁም ለቀጠናው ሰላም ከፍተኛ አስተዋጽኦ እንድታደርግ ጠይቀዋል። ሳውዲ አረቢያም በእነዚህ በወሳኝ ቀጠናዊ ጉዳዮች ላይ ምክክር ለማድረግ ወደ ኤርትራ ልዑክ እንደምትልክ ገልጻለች ተብለዋል። ለአራት ቀናት የስራ ጉብኝት በሪያድ የሚገኙት ፕሬዚዳንት ኢሳያስ ይህንን ጥያቄ ያቀረቡት ትናንት ረቡዕ ከሳውዲው ልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር ንግግር ባደረጉበት ወቅት እንደሆነ የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል አስታውቀዋል። ኢሳያስ ከትናንት በስቲያ ማክሰኞ ዕለት ወደ ሳውዲ ያቀኑት በንጉስ ሰልማን ቢን አብዱላዚዝ አልሳውዲ ግብዣ እንደሆነ ተገልጿል። የማስታወቂያ ሚኒስትሩ ረቡዕ በኤክስ ገጻቸው ያጋሩት መረጃ እንደሚያመለክተው ኢሳያስ በአልያማማህ ቤተ መንግስት ተገኝተው ከሳውዲው ልዑል አልጋወራሽ ጋር ሰፊ ንግግር አድርገዋል። የሁለቱ መሪዎች ንግግር በሁለትዮሽ ግንኙነቶች እንዲሁም ለሁለቱ ሀገራት ወሳኝ ጥቅም ባላቸው ሌሎች ጉዳዮች ላይ ያተኮረ እንደነበር አመልክተዋል። ሞቅ ያለ እንደነበር የተገለጸው የሁለቱ መሪዎችን ውይይት ሀገራቱ ያላቸው ታሪካዊና ወንድማማቻዊ ግንኙነት የተነሳበት እንደነበረም ጠቅሰዋል። ሁለቱ ሀገራት ኢኮኖሚያዊ ትብብሮች ላይ ያላቸውን የሁለትዮሽ ግንኙነት ለማስፋት ያላቸው ተስፋና እድል ላይ ያተኮረም እንደነበር ተገልጿል። ፕሬዚዳንት ኢሳያስና ሉል አልጋወራሽ መሐመድ ቀጠናዊ ጉዳዮችን በተመለከተ ያደረጉት ውይይት ወቅታዊ ሁኔታዎችን በተመለከተ ምልከታ መለዋወጥ ላይ ያጠነጠነ እንደነበር የማነ በልጥፋቸው አስረድተዋል። ቀጠናዊ ጉዳዮች ተብለው የተጠቀሱት የአባይ ተፋሰስ፣ የአፍሪካ ቀንድ፣ ቀይ ባህር ና የአረቢያን ባህረ ሰላጤ መሆናቸውም ተዘግበዋል። የማስታወቂያ ሚኒስትሩ በለጠፋቸው ሁለቱ ወገኖች ሳውዲ አረቢያ በእነዚህ ሁሉ ቀጠናዊ ጉዳዮች ላይ ስለሚኖራት ተገቢ ሚና ተወያይተዋል ሲል ጽፈዋል። ፕሬዚዳንት ኢሳያስ ሳውዲ አረቢያ ከዚህ ቀደም በእነዚህ ጉዳዮች ላይ ንቁ ሚና እንዳልነበራት አንስተዋል ተብለዋል። የማነ ገብረ መስቀል የዳበረ ኢኮኖሚያዊ እድገት እንዲኖር ለማድረግ ዘላቂ ቀጠናዊ ሰላምን ማስፈን አስፈላጊ ቅድመ ሁኔታ መሆኑን አስምረውበታል ሲሉ ፕሬዝዳንቱ ያነሱትን ነጥብ አስረድተዋል። ፕሬዝዳንት ኢሳያስ አክለውም በጠቅላላው በሰፊው ቀጠና ላይ በተለይም በጎረቤቶቻችን ሰላምና መረጋጋት ለማስፈን ሳውዲ አረቢያ ከፍተኛ ሚና እንድትጫወት ጠይቀዋል። ይህ ጥያቄ የቀረበላቸው ልዑል አልጋውራሽ መሐመድ ቢን ሰልማን በበኩላቸው በቅርቡ ልዑካቸውን ወደ ኤርትራ እንደሚልኩ መናገራቸውም የማስታወቂያ ሚኒስትሩ ጠቅሰዋል። ወደ ኤርትራ የሚጓዘው ልዑክ ፕሬዝዳንት ኢሳያስ ባነሷቸው ወሳኝ ቀጠናዊ ጉዳዮች ላይ ጥልቅ ምክክር እንደሚያደርግ ልዑል አልጋውራሹ መግለጻቸው ተጠቅሰዋል። ባለፉት ወራት ኢትዮጵያ የይገባኛል ጥያቄ ያነሳችበትን የአሰብ ወደብ ኤርትራ ከሳውዲ አረቢያ ጋር በጋራ ለማልማት ፍላጎት እንዳላት የሚገልጹ ሪፖርቶች መውጣታቸው ይታወሳል። የህወሀት ማዕከላዊ ኮሚቴ በሙሉ ኃይል ለመታገል ወስኛለሁ ሲል መግለጫ አወጣ። ህወሀት የትግራይን ህገ መንግስታዊ ሉዓላዊነት ለማስከበር ተፈናቃዮችን ወደ ቀያቸው ለመመለስና በትግራይ ላይ ለተፈጸሙ ወንጀሎች ተጠያቂነትን ለማስፈን በሙሉ ኃይል ለመታገል ወስነናል ሲል መግለጫ አስታውቋል። የህወሀት ማዕከላዊ ኮሚቴ ዛሬ ባወጣው መግለጫ የፕሪቶሪያው የግጭት ማቆም ስምምነት አደጋ ላይ የወደቀው አደራዳሪ አካላትና ዓለም አቀፉ ህብረተሰብ በፌዴራል መንግስቱ ላይ ግፊት ባለማድረጋቸው የተነሳ ነው በማለት ወቅሰዋል። የፓርቲው ማዕከላዊ ኮሚቴ የትግራይ ጸጥታ ኃይል አባላት የኑሮ ሁኔታን ለማሻሻል የሚደረጉ እንቅስቃሴዎች እንዲፋጠኑና የጥቅማ ጥቅም ጥያቄዎቻቸው እንዲሟሉ ውሳኔ ማሳለፉንም አስታውቋል። በክልሉ በመልካም አስተዳደር መስክ የሚታየው ሙስና እጅግ የከፋ ደረጃ ላይ ደርሷል ያለው የህወሃት ማዕከላዊ ኮሚቴ ችግሩ በተደራጀ የጅምላ ንቅናቄ እንዲፈታ ስምምነት ላይ መድረሱንም ገልጿል። ከብልጽግናው አገዛዝ ጋር የቃላት ጦርነት ውስጥ የሚገኘው ህወሃት በምርጫ ቦርድ ተሰርዟል የሚል መግለጫ በአገዛዙ መገናኛ ብዙሀን ከተ ገለጸ ቢቆይም ህወት ግን ማዕከላዊ ኮሚቴው ተሰብስቦ ውሳኔ ማሳለፉን ነው በዛሬው መግለጫው ያስታወቀው። ትናንት መግለጫ የሰጡት የብርቱካን ሚደቅሳ ተተኪ ሜላት ወርቅ ኃይሉ ህወት መልሶ በሚመዘገብበት ጉዳይ ላይ የጀመርነው ንግግር የለም ሲሉ ትናንት ተናግረው ነበር። የምርጫ ቦርድ ሊቀመንበር ሜላት ወርቅ ኃይሉ ተቋማቸው የተዘረዘውን የህወት እውቅና በማንሳት መልሶ ለመመዝገብ በሚቻልበት ሁኔታ ንግግር እየተደረገ አለመሆኑን ሲናገሩ የሕዋትን እውቅና የመመለስ ስልጣን የቦርዶ አይደለም ሲሉ ገልጸዋል። ጉዳይ ከፕሪቶሪያው የግጭት ማቆም ስምምነት ጋር የተገናኘ መሆኑን የጠቀሱት ወይዘሮ ሜላት ወር ጨምረውም እንደዚህ አይነት ፖለቲካዊ ጉዳዮች አግባብ ባለው መንገድ እንጂ በምርጫ ቦርድ በኩል የሚፈቱ አይደሉም ብለዋል። ህወሃት በተሻሻለው የፖለቲካ ፓርቲዎች አዋጅ መሰረት እንደገና መመዝገብ የነበረበት ቢሆንም ባለመመዝገቡ በምርጫ ቦርድ ከፖለቲካ ፓርቲነት መሰረዙ መገለጹ የሚታወቅ ቢሆንም የህወሃት ቃል አቀባይ ባለፈው ሳምንት በሰጡት ቃለ ምልልስ የፌዴራል መንግስቱ ምርጫ ቦርድን እንደ መሳሪያነት በመጠቀም በትግራይ ክልል ውስጥ አዲስ ፖለቲካዊ አሰላለፍ የመመስረት ስትራቴጂውን ያራመደ መሆኑን ተናግረዋል። አሜሪካ እና ጃፓን የጋራ ወታደራዊ ልምምድ ማድረጋቸውን ተከትሎ ቻይና ቁጣዋን ገለጸች። የአሜሪካ ኒውክሌር የመሸከም አቅም ያላቸው ቦምብ ጣይ አውሮፕላኖች እና የጃፓን ተዋጊ ጀቶች የጋራ ወታደራዊ ልምምድ ማድረጋቸውን የቻይና ሚዲያዎች ዘግበዋል። አሜሪካ እና ጃፓን የጋራ ወታደራዊ ልምምድ ያደረጉት በቅርቡ ቻይና እና ሩሲያ ተመሳሳይ ልምምድ ማድረጋቸውን ተከትሎ መሆኑ የአያሏኑን ውጥረት የአባባሰ ተደርጎ ተቆጥሯል። ሁለቱ የአሜሪካ ቢ52 ስትራቴጂካዊ ቦምብ ጣ አውሮፕላኖች ከሶስት የጃ ጃፓን ኤፍ 35 ስውር ተዋጊዎችና ሶስት ኤፍ 15 የአየር ጀቶች ጋር ሲበሩ መታየታቸውን የቻይና መገናኛ ብዙሃን ዘግበዋል። የጃፓን መከላከያ ሚኒስትር ወታደራዊ ልምምዱን አስመልክቶ ባስተላለፈው መልእክት አሜሪካና ጃፓን የማንኛውንም ኃይል ሙከራ ለመከላከል በጋራ ለመስራት ቁርጠኛ መሆናቸውን መግለጹ ከቻይና ጋር ካለው ውጥረት ጋር ተዳምሮ ትኩረት ስበዋል። የሩቅ ምስራቋ አያል አገር ቻይና በበኩሏ የጃፓን ተዋጊ ጀቶች እንቅስቃሴ ከጃፓን በስተደቡብ በኩል ያለውን የአየር ክልል አደጋ ላይ ል። ጸሎት ይገኛሉ ስትል ውንጀላ አቅርባለች። አሜሪካ ግን የቻይናን ድርጊት ለአካባቢው ሰላምና መረጋጋት አይጠቅምም ካለች በኋላ ከጃፓን ጋር ያላት ጥምረት እንደሚቀጥል አጽንዖት ሰጥታለች። የጃፓን የጦር ኃይል ጠቅላይ ኤታማዦር ሹም ጀኔራል ሂሮአኪ ኢቺኩራ ቻይና እና ሩሲያ በጋራ ወታደራዊ ልምምድ በጃፓን ላይ ያነጣጠረ የኃይል እርምጃ በግልጽ እያሳዩ ነው ማለታቸውን የሚጠቅሰው ዘገባው የአካባቢውን ፍጥጫ ጠቁመዋል። የቻይና የውጭ ጉዳይ ሚኒስቴር በበኩሉ ከሩሲያ ጋር ያደረጉት ልምምድ የሁለቱ ሀገራት ዓመታዊ የትብብር